ወይ ወይ ያላ፣ የማንቸስተር ደጋፊ ሆነ የኳስ አፍቃሪ ስትሆን አስበዋል። የኳስ አፍቃሪ የሆነ እንደዚህ አይነት ነገር ሲፈጠር እስቲ ለማንኛውም ቪዲዮን እንየው እስቲ። ወይ ያላ ይላል

ጡዘት ወዘት ማለት እንግዲህ ሊ የምትጦዙ እንዴ የስሜት እንዴ ስሜት እንዴ ስሜት የጡዘት ስሜት እንዴት ነው የሚያደርገው? ጎበዝ ስሜት ለማንኛውም የሚመቻቸው የሰብስክራይብ ማድረግ እንዳይረሳ